ሰላም የተወደዳችሁ የተከበራችሁ የስለምግብ ምግብ ሚዲያ ቤተሰቦች እንዴት ናቸው? በዛሬ ቆይታችን የምናየው አንድ ሰው ካሮትን ቢጠቀም እንዲሁም ከካሮት የሚሰራውን የካሮት ጁስን ቢጠቀም ምን ምን የጤና በረከቶችን ሊያገኝ ይችላል የሚለውን ይሆናል ማለት ነው። እንደሚታወቀው ካሮት በሀገራችን በብዙ ቦታዎች የምናገኘው ወይም ደግሞ በእያንዳንዱ አትክልት ተራ በምንሄድበት ሰዓት ከዓመት እስከ ዓመት የማይጠፋ አትክልት ነው ብሎ መውሰድ ይቻላል። ካሮት ከጣፋጭ ጣዕም ባሻገር በቤታ ካሮቲን፣ በቫይታሚን፣ በሚኔራል ፖታሲየም እንዲሁም ካልሲየም፣ በተጨማሪ መርዛማ ነገሮችን ከሰውነታችን በሚያስወግዱልን በአንታይ ኦክሲደንት የበለጸገ መሆኑ ከተለያዩ በሽታዎች እኛን ለመከላከል ያግዛል ብሎ መውሰድ ይቻላል ማለት ነው። ለእይታ እንደሚጠቅም በሁሉም ዘንድ ሲነገር እንሰማለን። በተለይ በቫይታሚን ኤ የበለጸገ መሆኑ ከእይታ ጋር ተያይዞ እያንዳንዱ ሰው በእኛ ሀገር እንደ ባህልም ተደርጎ ምንድነው ለአይነህ ቫይታሚን ምንድነው ካሮትን ተመገብ ተብሎ ይመከራል ማለት ነው። ስለዚህ ካሮትን ከገበታችን ባለማራቅ በብዙ መንገድ መጠቀም የምንችል ይሆናል ማለት ነው። ካሮት በአብዛኛው ውሃ ያ ማለት 88 እንዲሁም ደግሞ 7.6 ካርቦሃይድሬት በአማካኝ ይይዛል። ይህ የካርቦሃይድሬት ክምችት ከሌሎች አትክልቶች የበለጠ ነው። በሌላ በኩል ትንሽ ፕሮቲን ያ ማለት 0.6 እንዲሁም ደግሞ ምንም ማለት በሚቻል ደረጃ ቅባት የለውም። በካሮት ውስጥ 2.7 የፋይበር ክምችት እንዳለ ይታወቃል። ይህም ከአማካኝ አትክልቶች የፋይቨር ክምችት በላይ ነው ብሎ መውሰድ ይቻላል ማለት ነው። ከዚህ በመቀጠል አስራ አንድ ዋና ዋና ካሮትን ወይም ደግሞ ከካሮት የተሰሩ ጁሶችን እንዲሁም ሌሎችን ነገሮች በመጠቀም ልናገኝ የምንችላቸውን የጤና በረከቶች የምናየው ይሆናል ማለት ነው። ጤናማ አይን እይታ እንዲኖረን ያደርጋል። ይህ የመጀመሪያው ወይም አንደኛ ላይ የምናገኘው የካሮት ጠቀሜታ ነው ማለት ነው። ካሮት በቤታ ካሮቲን የበለጸገ ሲሆን ይህ ንጥረ ነገር በጉበታችን አማካኝነት ወደ ቫይታሚን ኤ በመቀየር ቀጥታ ወደ ሪቲና ወይም ደግሞ አይናችን በመሄድ በተለይም በጨለማ ወይም በደብዛዛ ብርሃን ውስጥ የማየት ኃይላችንን እንዲዳብር ያደርግልናል። ጥናቶች እንደሚያመለክቱት ቤታ ካሮቲን በብዛት የተመገቡ ሰዎች በ40 ፐርሰንት ከእድሜ መግፋት ጋር ተያይዞ የሚመጣውን የማየት ችግር ወይም ደግሞ ማስኩላር ዲጀኔሬሽን መቅረፍ ችለዋል ማለት ነው። ካሮት በሀገራችን እንደ ልብ መገኘት ቢችልም ሕፃናት በቫይታሚን ኤ የእጥረት ምክንያት በዳፍንት በደንብ አጥርቶ የማየት ችግር እንዲሁም የሌሎች የአይን ኢንፌክሽኖች በብዛት ይጠቃሉ። ማን ነው። ስለዚህ እነሱን ለመከላከል ካሮትን የመሰሉ በቫይታሚን ኤ የዳበሩ ምግቦችን መመገብ በሽታዎቹን ቀድመን ለመከላከል ይቻላል ወይም ደግሞ ያስችላል ማለት ነው። በተጨማሪም የተለያዩ ጥናቶች እንደሚያሳዩት ካሮት ውስጥ ያሉት ሉቲን እንዲሁም ደግሞ ላዮኮፒን የተባሉ ንጥረ ነገሮች እይታን ከመጠበቅ ባሻገር በመሽት ጊዜ ለማየት ይጠቅማናል፣ ወይም ደግሞ እይታችን እንድናሸሽን ይረዱናል ብሎ መውሰድ ይቻላል ማለት ነው። ሁለተኛ ላይ ካንሰር ካንሰርን እንዲሁም የተለያዩ ኢንፌክሽኖችን ለመከላከል ይረዳናል ማለት ነው። የተለያዩ ጥናቶች እንደሚያመለክቱት ካሮት የሳንባ፣ የጡት፣ የትልቁ አንጀት ካንሰርን ይከላከላል። ከዚህ ሌላ በካሮት ውስጥ የምናገኛቸው የተለያዩ ንጥረ ነገሮች የተለያዩ በፈንገስ አማካኝነት የሚመጡ በሽታዎችን ይከላከላሉ። በ2012 የተደረገ ጥናት የካሮት ጁስን በባዶ ሆድ መጠቀም በጡት ካንሰር የተጠቁ ሴቶች በዚህ በሽታ የሚመጣ የሰውነት ብግነት ወይም እብጠት መከላከል ችሎላቸዋል። ተሳታፊዎቹ በሳምንት ውስጥ እስከ ሶስት ብርጭቆ የካሮት ዱስ ሲጠጡ ጤናማ ሴሎች በካሮት እንዳይጠቃ አስችሏቸዋል ማለት ነው። ሌላው ደግሞ ካሮት ሳምባን ጨምሮ በተለያዩ ኢንፌክሽን ስንጠቃ ልንጠቀመው የምንችለው የአትክልት ዘር ነው ብሎ መውሰድ ይቻላል። ለዚህም ግልጋሎት ስናውለው እንደ በሽተኛው አቅም በሶሱ ቆርጠን ጥሬውን ካልሆነ ደግሞ ተፈጭቶ የተዘጋጀውን ወይም በትንሹ የተቀቀለውን መጠቀም እንችላለን። ከዚህም ሌላ በውስጡ ባለው የቫይታሚን ኤ ይዘት አማካኝነት እንደ ሳንባ ምች ያሉ በሽታዎችን ቀድሞ ለመከላከል ካሮት ተመራጭ ምግብ ነው ብሎ መውሰድ ይቻላማል ነው። ሶስተኛ ላይ የምናገኘው የካሮት ጥቅም ለልብና ለደም ግፊት ታማሚዎች እጅግ በጣም ጠቃሚ ነው። በካሮት ውስጥ ያለው የካሮቲኖይድ ለልብ በሽታ ጥሩ መፍትሄ ነው ብሎ መውሰድ ይቻላል። ካሮት በውስጡ ቤታ ካሮቲን ብቻ ሳይሆን አልፋ ካሮቲን እንዲሁም ደግሞ ሉቲንን ይይዛል። እነዚህ ንጥረ ነገሮች ደግሞ ልባችንን ጤናማ ለማድረግ የሚረዱን ሲሆን፣ ሌላው በካሮት ውስጥ የምናገኘው የፋይበር አይነት የበዛ የኮሌስትሮል መጠን ለመቀነስ ይረዳናል። ተያይዞም የልብ ጤንነት ለመጠበቅ ይዳደርማል ነው መጥፎ ኮሌስትሮል ከመቀነስ ጋር ተያይዞ ካሮት በፖታሺየም የበለጸገ ነው። ፖታሺየም በደም ስሮች ውስጥ ያለውን ውጥረት በመቀነስ የደም ዝውውርን ያስተካክላል፣ ተያይዞም ግፊትን ይቀንሰዋል ማለት ነው። የካሮት ጁስ ለልብ በሽታ መንስኤ የሚሆኑትን በመከላከል ይታወቃል። ለሶስት ወር የቆየ አንድ ጥናት ላይ አንድ ጥናት 17 ጎልማሶች ከፍተኛ ኮሌስትሮል እና ትራይግሊሰራይድ መጠን ያላቸው በቀን ሁለት ሁለት የሻይ ብርጭቆ የካሮት ጁስ ሲጠጡ የደም ውስጥ ኦክሲዳይዜሽን በከፍተኛ ሁኔታ መጨመር ችሏል። በዚህም ከልብ ኬዝ ጋር በተገናኘ የሚፈጠርን ድንገተኛ ሞት ቀንሷል ወይም አስቀርቷል ብሎ ማለት ይቻላል ማለት ነው። አራተኛ ላይ የምናገኘው የካሮት ጥቅም ለአጠቃላይ የአፍ ጤንነት በጣም ጠቃሚ ነው። ካሮት ጥርስ እና አፋችንን በማጽዳት ወደር የለሽ ልንለው እንችላለን። ልክ እንደ ቡርሽ ሁሉ በጥርሳችን ላይ ተላከው የሚቀሩ የምግብ በተለይ የስኳር ቅሬቶችን ከጥርሳችን ላይ በማስደቅ ባክቴሪያ እንዳይከማች ያደርጋል። ሌላው ካሮት ድዳችን ለማጽዳትና ለማጠንከር እንዲሁም በቂ ምራቅ እንዲመነጭ በማድረግ በአፍ አሲድ እና ባክቴሪያ የተመጣጠነ እንዲሆን ያደርጋል። ካሮት የጥርስን መቦርቦር የሚከላከል አትክልት ነው። ጥሬ ካሮትን ማግኘ እንደ ተፈጥሯዊ መንገድ ጥርስን መቦረሽ ይቆጠራል ማለት ነው። አምስተኛ ላይ የምናገኘው በመርዛማ ኬሚካሎች ጉበታችን እንዳይጎዳ ያደርጋል ማለት ነው። በካሮት ውስጥ ያለው የቫይታሚን ኤ ጉበታችን ከመርዛማ ነገሮች እንዲጸዳ ከማድረግ ሌላ ጉበታችን ላይ ሊኖር የሚችለውን አላስፈላጊ የቅባት መጠን ይቀንሳል። በካሮት ውስጥ የሚገኘው ካሮቲኖይድ ለመለው የጉበት ጤና ወሳኝ ጥቅም አለው። በርካታ ጥናቶች እንደሚያሳዩት ከመጠጥ ውጭ የሚከሰት የጉበት በሽታ ለመከላከል መካከል ይውላል። ስብ በጉበት ላይ ሲከማች ወይም በደካማ አመጋገብ ወይም ለጉበት አደጋ መንስኤ ይሆናል ማለት ነው። ከዚህ በሽታ ለመከላከል ጠዋት ጠዋት የካሮት ጭማቂ መጠጣት በጣም ይመከራል ማለት ነው። ስድስተኛ ላይ የምናገኘው ለቆዳ ጤንነት እጅግ በጣም ጠቃሚ ነው። ካሮትን በምናይበት ሰዓት ካሮት ውስጥ የሚገኘው ቤታ ካሮቲን ሰውነታችን ውስጥ ሲገባ ወደ ቫይታሚን ኤ ይለወጣል። ቫይታሚን ኤ የቆዳን ልስላሴ እንዲሁም ጤንነት ይጠብቃል። ሌላው ደግሞ ቆዶው ደረቅ ከሆነ ካሮት ሁነኛ መፍትሄ ነው። ምክንያቱም በፖታሽም የሚበለጸገ ስለሆነ የካሮት ጁስ መጠጣት ሰውነትን እና የቆዳን የውሃ መጠን ያስተካክላል። እንዲሁም በካሮት የተሰሩ የቆዳ ውጤቶችን ጠቃሚ ናቸው ማለት ነው። ሌላው ደግሞ ምንድነው ካሮት ዘወትር መጠቀም ቆዳን የሚያምር ያደርጋል። ካሮትን ብርቱካናማ ቀለም የሰጠው ቤታ ካሮቲን የቆዳን ቆዳን በማፍካት ውበትን ያጎናጽፋል። እንዲሁም በተለያዩ ምክንያቶች ቆዳ ላይ የሚቀረውን ጠባሳ ለመቀነስ እንደሚረዳ ጥናቶች ያሳያሉ። ጁሱን ወይም የቆዳ ክሪሙን መጠቀም ይቻላል ማለት ነው። ካሮት ቆዳን ከፀሐይ ጨረር ይከላከላል። ሰውነት ውስጥ ሲገባ ወደ ቫይታሚን ኤ የሚለውጠው ቤታ ካሮቲን ለቆዳ እጅግ በጣም ጠቃሚ ነው። የሞቱ የቆዳ ሴሎች ይጠግናል፣ እንዲሁም ደግሞ ቆዳን ከጨረር ጥቃት ይከላከላል ማለት ነው። ሰባተኛ ላይ የምናገኘው ካሮት በፋይበር የበለጸገ ነው ብሎ መውሰድ ይቻላል በፋይበር የበለጸገ በመሆኑ የስነ ልማት ስርዓት የስነ የስነ ልማት ስርዓትን ለማሳለጥ ይጠቅመናል። ድርቀትንም ይከላከላል። በካሮት ውስጥ የምናገኘው ፋይበር ደግሞ አንጀታችንን በተለይም ትልቁ አንጀት ለማጽዳት እንዲሁም እዛ አካባቢ የሚከማት ባክተሪዎችን ለማስወገድ ይረዳናል። ሌሎ ደግሞ ፋይበር በካሮት ውስጥ መገኘቱ ለይ ጥቅም ምንድን ነው? ክብለት ለመቀነስ ካሰቡ ምግብ ምግቦ ውስጥ በፋይበር የበለጸገ ምግቦችን ወይም አይነቶችን ማካተት ያስፈልገማ ነው። ካሮት የሚይዘው የፋይበር መጠን ከፍተኛ በመሆኑ ለዚህ ይጠቅመናል። የምግብ መፈጨት ወይም ልመት ችግር የሚያስቸግር ከሆነ የካሮት ጁስን ጧት ጧት መጠቀም ይህንን በመቅረፍ ደረጃ ሁነኛ መፍትሄ ነው ብሎ መውሰድ ይቻላል ማለት ነው። ስምንተኛ ላይ የምናገኘው ስትሮክን ይከላከላል። ባህር ዳር ዩኒቨርሲቲ በተደረገ ጥናት በሳምንት ከስድስት በላይ ካሮት የተመገቡ ሰዎች በወር አንድና ከዛ በላይ ከሚመገቡት በላቀ በስትሮክ የመጋለጥ እድላቸው እጅግ በጣም አናሳ መሆኑን ተረጋግጣል፣ ወይም ጥናቱ አሳይቷል ማለት ነው። ዘጠነኛ ላይ የምናገኘው አንደኛውና ዋነኛው የካሮት ጥቅም ጸጉር ጤንነትን መጠበቅ ነው። ለጸጉር አስፈላጊ የሆነው ቫይታሚንን በማድረስ ጸጉርን ጠንካራ እንዲሁም ወፍራም፣ የሚያንጸባርቅ፣ የሚያምር በማድረግ ይታወቃል ማለት ነው። ካሮት ዘጠነኛ ላይ የምናገኘው የደም የስኳር መጠንን ያመዛዝናል ወይም ያመጣጥናል። ካሮት ዝቅተኛ የግላይሴሚክ ኢንዴክስ አለው። ይህ ማለት በደም ውስጥ ባለው የስኳር መጠን ላይ አነስተኛ ተጽዕኖ ይኖረዋል ማለት ነው። በካሮት ውስጥ ያለው ፋይበር በደም ውስጥ ያለውን የስኳር መጠን ለመቆጣጠር እንዲሁም እብጠትን ለመቆጣጠር ይረዳል። ይህ የስኳር በሽታ ላለባቸው ሰዎች ጥሩ አማራጭ ነው ብሎ መውሰድ ይቻላል ማለት ነው። አስረኛ ላይ የምናገኘው ከዕድሜ ጋር ተያይዞ የሚመጣ የእርጅና ምልክቶችን ይከላከላል። ብዙ የካሮት ጠቃሚ ባህሪያት ጋር ተያይዞ ቤታ ካሮቲን በውስጡ የያዘው ካሮት ኃይለኛ አንቲኦክሲዳንቶች ስላሉት ለእርጅና ተጠያቂ የሆኑትን ፍሪ ራዲካልስን ወይም ደግሞ ነፃ ጎጆዎችን ይዋጋናል። ይህ እነዚህ መዋጋቱ ምንድ ነው ያለዕድሜ የሚመጡ የእርጅና ምልክቶችን በቀላሉ ማስወገድ ይቻላል ማለት ነው። አስራ አንደኛ ላይ የምናገኘው የእውቀት ወይም ደግሞ የኮግኒቲቭ ተግባርን ያሻሽላል። በካሮት ውስጥ የሚገኙትን አንቲ ኦክሲደንት የእውቀት ወይም የኮግኒቲቭ ተግባርን እንደሚያሻሽሉ እንዲሁም ደግሞ ከድሜ ጋር ተያይዞ የሚመጣ የግንዛቤ መቀነስን ተግባር እንደሚከላከሉ ተረጋግጧል። ካሮትን አዘውትሮ መመገብ የአንጎል ጤናን እንዲሁም ደግሞ የማስታወስ ችሎታን ይደግፋል ማለት ነው። አድማጭ ተመልካቾች የዛሬ ቆይታዬ ይሄን ይመስላል። ካሮትን በመጠቀም ጤናችን እንጠብቅናለሁ። ጤናን መጠበቅ በጣም ወሳኝ ነገር እንደሆነ ያው ለእናንተ መናገር ለቀባሪ ማርዳት እንደሆነ ይታወቃል ማለት ነው። ስለዚህ ካሮትን በመጠቀም በቀላሉ ቀድመን ጤናችን እንጠብቅናለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሆነ።